እሱ ነው የሚሻል፣ አለማውለቁ። እሱማ እሱ ነው የሚሻል። ምሽት አሪፍ ነው። ምሽት ምን ይጨክለ አይዞ፣ አይዞ ርሜል ጊዮርጊስ ሄደ። ውሰዱኝ እስኪ፣ ማነው አንድ ደግ ሰው የሚወስደኝ ውሰዱኝ እስኪ እኔ በጣም ነው ወዶ በርሜል ጊዮርጊስ ነው ወሰዱ። የሚጸልይ ደግሞ አንድ ሰው ላስገባ፣ ትጸልዩልኛላችሁ? ማኪ ቴንኪ ዩ ማኪ። እስቲ አንድ የሚጸልይ ሰው ደግሞ ላስገባ። አንድ ጸላይ ላስገባ። እዚህ ውስጥ ፕሮፌት አለ። ፕሮፌት ፕሮፌት ይኖራል እዚህ ውስጥ።

ትንሽ ጤናሽ ነው ሰማሉ። ምን ተፈጥሮ ነው ማኪ? ምን አልሽኝ? ምን ተፈጥሮ ሆኖ አየሽ ማኪ? አሁን ጸሎት ጸልይልኝ እኮ። ምን ሆነክ ነው? እኔ ምን ሆናለሁ? ማኪ ለምን ጸሎት ፈለክ? ምንድን ነው አውልቅ፣ አትታውቅ የሚሉ ስለደነገጥኩ ነው የገባሁት። ምንም ስላልሰማሁኝ ነው ይቅርታ። ችግር የለውም። ማኪ ምን ተፈጥሮ ነው? ሞዴል ምን ተፈጥሮ ነው? ምንም፣ እስኪ ጠይቂያቸው። የሰጠሁትን ስጦታ አውልቅ ይላሉ። ምን ሰጠሽ ማሪ? ስጦታ ስጦታ ስጦታ ናቄ ናት። በዚህ አጋጣሚ ማኪ ሞዴል ቲጂ ናት፣ በጣም ጎበዝ ልጅ ናት። ሀብል ስጦታ ሰታኝ ነበር እና አውልቅ ይሉኛል። ሀብል ነው ጀስት በቃ አሁን እ ገበያ ለሽ አውልቅ፣ አውልቅ፣ አውልቅ ለማለታቸው ምን አነሳሳቸው? ምን ችግር አለው ሀብል ሪዝኑ ሀብል ላይ ከሆነ ግራ ገብቶኛል እኔ እኔም ግራ ይገባኝ። እሱ ነው ይ ብዙ ማታ የሆነ ሌላ ሪዝን ከሌላቸው ሀብል ማንኛውም ሰው እንሰጣጣለን። አደለ ደግሞ ያው ሰው ፍቅሩን መግለጫ መውደዱን መግለጫ ያው ስጦታ ይሰጣጣል። አደለ ከዛ ውጭ ሞዴል ምን ሆነሽ ማሬ ለናሄ ኖርማል ጓደኛ በቤተሰቦቹ ጋር ሚስቱ ጋር ምናምን አንቺ ሀብሉን ከሰጠሽ በኋላ ይሰጣለን። ለምን ማ ለምን እንደዚህ ነገር ሀፕን አድርገን እን አንቺ ሀብ ነው እንዴ ለምን አይለኝም? ምን ችግር አለው? ማለቴ የአንቺ ባል ታዋቂ ሆኖ የሆነች አድናቂው ስጦታ ብትሰጠው ይደብርሻል? ለምሳሌ ባል ቢኖርሽ ባሏ የሆነ ሰው የሆነች ሴት ስጦታ ብትሰጠው፣ አድናቂው ሆና የረዥም ጊዜ አድናቂ ሆነች፣ ከዛ ስጦታ ብትሰጠው ይደብርሻል? አይደብረኝም። ስጦታው ግን ሴንስ ካልሰጠኝ እና ከስጦታው በኋላ እኔና እሱ ጋር ችግር ካመጣ ግን አውልቀው እለዋለሁ። ካልጠመጭኝበኋላ ሀብትን ካደረገብኝ ትዳሬ ላይ አንድ ነገር እንዲያውልቀው ነግረዋለሁ። ቢካዝ አላ አላቅሽም፣ ምን እንደምታደረጊ አላቅ። ስለዚህ እንዲያውልቀው ነግረዋለኝ። ምክንያቱም አውልቆትኝ የሚፈጠረው ማየት ፈልጋለሁ ማለት ነው። ቅሬታ ካለሱራሱ ፍላጎት ማንኛውም ኖርማል ሀብል ማንም ሰው ይሰጣጣል፣ ኖርማል ነው። ከሀብሉ አይደለም ችግሩ። አብሉ ግን ችግር ካመጣብኝ ምን እንዳለው ምን እንደሆነ ስለማላቅ እንዲያወልቀው አደርጋለን። እሷ ምናልባት አድርጋለች አላደረገችም፣ ባለቤቱ አላውቅም። ምናልባት እንግዲህ እሱን እራሳቸው ነው መነጋገር ያለባቸው። አይደለም? አዎ ትክክል። አንቺም ነው ማለት ከተሻለ ታድንቂዋለች። ሰተሸዋል ማውለቅ አለማውለቅ ሚስቱነች። እንዲያወልቅ ማድረግም ካለባት ችግር ካለበት ብሎ ማለት ነው ያው እኔ እንደ ይሰጥቻሉ አላይም ከፈለገም ይውልቅ ከፈለገም ያድርገው። በቃ ያ በዛ። ግን ግን እየሰደሉኝ ነው በጣም ለምንድን ነው? እኔ ያልገባኝ ነገር መተት ተደርጎበት ነው ብለውም እንደዚህ እንዲደመድሙ የሚያደርጋቸው ለምንድን ነው? ያው እሷ ጋ ስለተጣላ ይሆናል ከዛ በኋላ ከዛ በኋላ እሷ ጋ ስለተጣላ ምናምን እንደዛ ብሎ አስበው ይሆናል እንጂ እኔ እንግዲህ ስለዚህ መተት ምንም የማውቀው ነገር የለም አንቺ አብሎን በቪዲዮ ምናምን ነው ሰርተሽ፣ በቪዲዮ ስሰጩ አይተውሻል ህዝቡ፣ ቪዲዮ ሰርተሻል፣ ስሰጫ አደለም፣ ስልክም አይፎን ስልክም አለ አይፎንም ሰርተሻል። ኦኬ፣ ይሄ ሁሉ ሲሆን ሚስቱ ቅሬታ አይኑራት አይኑራት። ታውቂያለሽ ማሬ? አላውቅም እኔ። ያላት መሰለኝ ቅሬታ። እሱ ቅሬታ ካላትኝ አንቺ ከሱ ዞር ማለት አልፈለግሽም ማሬ ማለት እንትን አለ። ይሄ ጓደኝነታችን በደንብ ቀጠለና ምንም እኔ ምንም አላስብም፣ ግን ጓደኛ ስለሆነ መራቅ አልፈለግኩም። ግን ከትዳራቸው የምትበልጭ መስሻ ማ ሽ ሰላም መሆን ከቻለ ብትርቂ ችግር አለው። ሁሉንም ነገር ማድረግ የሚችለው እሱ ነው ለምን? እኔ እሱ አድናቂ ነኝ። ከዛ ለሱ ውስጡ ታሰጥቼዋለሁ ስጦታ በመስጠት ከደበራት እሷ በቃ ሁሉንም ነገር ማድረግ ያለበት እሱ ነው። አውልቅ ብለዋለች፣ እና አንቺ ነሽ እንደ አያወልቅም ያልሽው ነው የሚሉኝ። ኮሜንት ላይ ስላላየሁ ነው ማሪ ቅርታ። ወይ ጉድ። እንግዲህ ጠይቂ ውሱንሽ ብዬው ከሆነ ይሄ የተቆራረጠ ስለሆነ ከሆነ ቁጭ እስከሚል ብዬ ነው። አንችን እንደዚህ ማሪች ሊቀመጥና ከዛ ትጠይቂዋለሽ እሱን ማለቴ። እሷ አውልቅ ብለው አላወልቅም ብሎ ከሆነ በመሀላቸው ይሄ ሀብን የተፈጠረው ተጠይቂዋለሽ እስኪ ሁሉ ነው። ቆይ ሚዲያ ተጠይቃለሁኝ። ግን ለእሷስ ምን ስጥ ሳሰጠሽ አትኝ እንደ አድናቂነትሽ ነው። እሱን ብቻ ነው የምታደንገው። እኔ እሱን ብቻ ነው የማውቀው። እሱን ብቻ ነው በደንብ የማደንቀው። ከማግባቱም በፊት በደንብ አደንቀዋለው፣ አውቀዋለው በደንብ እና ለዛ እኔ ለሚስቱ ምንም አልሰጠዋትም።